ወንድ ተጣራ ናቸው። እኔ ስታይ እናቴ ፈገግድን እና ሌሎቻቸው ስታይ ፈገግ አትልም ወይ እናትህን፣ ምንድን ነው ቋንቋ ማለት ነው ይላሉ ነው ምንድን ነው እና ውድ ቤተሰቦቼ ዋላችሁልኝ፣ ደህና ዋላችሁልኝ ወይ በያላችሁበት ሰላም እና ያደርጋል አይዟችሁ። እንግዲህ አብሽሩ፣ የቀጣዩ አመት በሀገራችን ያደርገን። በመቀጠል ደግሞ አብርሽ እንግዲህ ቀንም ለሩታዬ እየዘፈነላ ልጅ እኮ ነብሱ አይማርም። በነገራችን ላይ ነብሱ አይማርም እና ሩታዬ ናፍቃናለች። ለምን አላመጣሃትም? አብርሽ ረ እንደምንም ብለሽ ልክ ብላችሁን ውልን እኔ ማለት ቪዲዮ ስሮ ለማለት ነው። ነገ በጥሩ ቪዲዮ በቆንጆ ቪዲዮ እንደምትመጡ ተስፋ እናደርጋለን። በመቀጠል እናቴ እኔን ስታይ ፈገግ ትላለች፣ ምክንያቱም እኔ ነኝ አንግል እማደርገው ቡታጀራም እያለሁ እዚህም እያለሁ እያለ ነበረ። ይህ ደግሞ ውድ ቤተሰቦች ባለፈው ራሱ ተናገር ያለው ባይዘ ማለት ነው። አብርሽ ለቤተሰቦቹ ሟች የሆነ ልጅ ነው። ሟች በእንዲህ ልበላችሁ ለእናት ለአባቱ ብቻ ብዙ ነገር ያደርጋል። በቃ ልጅ ማለት አድጎ ለራስ ከራሱ አልፎ ተርፎ ለቤተሰቦቹ የሚጦር ልጅ ነው አደለ? ስለዚህ አብርሽም እንደዛ ነው ማለት ነው። ሩታዬም ደግሞ እንደዛ ሁና ትላችኋለሁ፣ ውድ ቤተሰቦቼ ልክ እንደኛ አረብ ሀገር ለምሳሌ ሰርተን ቤተሰብ እንደምንረዳ አይነት ማለት ነው። ሰምታችኋላ? ወይኔ ሲያምር ደግሞ ምን ነበረበት። አሁን ሌላ ለሌላኛው ለኢትዮጵያ ላሉትን ኦኬ ትምህርት ይሆናቸዋል። ተደርጓል ብዬ ያስባለው፣ ነገር ግን ለሚዲያ አርፋችሁ ቁጭ በሉ ለው ማለት ይወዳለው እና ለማንኛውም አብረሽ ማለት ነው፣ እየቀበጥክብን ዘና እያልክብን ሙድ እያስክብን ልትገለን ነው ወይ ማለት በሳቅ ማለት ነው። እውነት ለመናገር ስቅ ያለው እኔ ስቅ ያለው በአሁኑንም ስቅ ያለው። በመቀጠል ደግሞ በቀኑ ራሱ መነጽሮ ወረዳ እንደውም ላስገባላችሁ ቆዩ እያወረደ የነበረ መልሶ ክትት ያደረገላችሁ። መጨረሻም ላይ ደግሞ አወለቀው ጭራሽም ከዛ ያንን ፓርቶች ላይ እንግዲህ ቀስ እያደረገ ሁዳችን ቁስል ለማድረግ ወይም ደግሞ ለማሳቅ የሚያደርገው ፓርቶች ናቸው ማለት ነው። ወይም ደግሞ እኛን ዘና ለማድረግ ለመነገር እኔ ዘና ብዬባት ያለው በአሁኑ ራሱ ዘና ነው ያልኩኝ። ስቅ ያለው በጣም ነው የሳቅኩኝና ንግግር ጨምሯል። ቅብጠት ደግሞ ያምርባችኋል መቼም። ብቻ በማን ነው የማያምረው መሰላችሁ? ቅብጠት በሆነ ሰው አያምርም እንዴ? አሁን እኮ ትሰድባላችሁ ማለት በዳኒ አያምርበትም። የዳኒ ደጋፊዎች በጣም ይቅርታ። እሱም ለመቅበጥ ያናክል አይደለም። ብቻ ግን እሱ ምንድን ነው የሚያምርበት? ለምሳሌ ባለፈው እናንተ ሌቦች ሲል ነበረ ማለት በባለፈው ይብርዝው ናቸው እንደዛ እንደዛ አይነት ነገር የሆነ ተንኮል ተንኮሉ ነገር ነው የሚያምርበት። መቼም ተንኮለኛ ሰው ተንኮል ነገር ነው የሚያምርበት። ስለዚህ ከዛ እንዳወጣ አደራህን። እነዚህዎች ደግሞ ያው ምስኪን ናቸው። ሁሌም እንደ ምስኪንነት እንደ ምስኪንነታችሁ ቀጥሎበት እንደዚህ ደግሞ ፈታ እያደረጋችሁ እንውልን ማለት ነው። እና ለማንኛውም ልጅ ብዙ ሰው ይጠይቀናል፣ አሜሪካን ከየት እና ታዲያ ልጅ ወልዳችሁ ለሰው ልትሰጡ ነው? ከአሜሪካ ቀርቶ ለምን ከየትስ ሀገር ሆነ ልጃችሁ ወልዳችሁ ለሌላ ሰው ልትሰጡት፣ እኛ ሞተን ነው ቆመን ልጅ የምትሰጡት? ደፋር እናንተም አታደርጉትም ሲጀመር። ነገር ግን ማለት ነው እንዴት ብሎ ነው ሌላ ሀገር ቁጭ ብሎ ሰው ስትወልድ ልጃችሁን ለኛ ትሰጠናለ ወይም ደግሞ ትሰጡናላችሁ ብሎ የሚጠይቀው ልጅ ትል ነው ወይ የሚሰጠው ለሰው? ትቀልዳላችሁ ወይ ማለት ጠያቂዎቹ ነው የምለው። እኔ ውድ ቤተሰቦች ሆነት ነው የምላቸው። እኔ አብረሽ ከዚህ ከዚህ ቦታ ተጠይቀናል ሲል ገረመኝ። እንዴ እንዴት ተብሎ ነው ልጅ የምትጠይቁት? ልጅ እኮ ነው፣ ልጅ፣ ልጅ! እንዴ ትቀልዳላችሁ እንዴ! እናንተ አንድ እጃችሁ ቆርጣችሁ አምጡ ብትባሉ ትሰጣላችሁ? አትሰጡም። አብረሽ ናሮታም ደግሞ ቢወልዱም አይሰጡም እናተ ሀለች የመጀመሪያ ልጅም ደግሞ አይሰጥ። ምን ያሳድ እኔ ያላደኩም ማለት ልጁ ልጁ እኮ እኔ ያላደኩ ማሳደግ ራሱ ፈራለሁ አለ። አስቡት እንግዲህ። አሁን እሺ እኛን በሳቅ ጨርስ አይደለም ልትሉኝ ነው። እኔ እውነቴን በላቸው፣ በሳቅ ሊጨርስን አይደለም የደረሰው ልጅ ሩታም ማለት ነው። የሆነ ነገር እየቀመመች ይሆናል። የስሙን ስሙን እየጠፋች ነው ማለት ነው። ከመጡ እኮ ቆዩ። ስለዚህ እሷም እየቀመመች ይመስለኛል። ለማንኛውም ቅበጡልን እናንተ። እንደዚህ ዘና ፈታ አድርጎን እንጂ ሌላማ እናቴ ዘና የሚያደርግ የለም። ይሄው ሚዲያው ሲጠፉ እራሱ ጭልም እያለ ነው ማለት ነው እናንተ የምሬ ነው ማለት የተሸከማችሁት ጉድ ሚዲያው የተሸከመው ጉድ እኮ፣ አሁን ታይ፣ ሲጠፉ ሚዲያው በሙሉ ጥፍት አለ፣ ጨለማ ነው የሆነው። ሲመጡ ደግሞ በቃ ዋይ ዋይ ዋይ ዋይ፣ ያንንም የሚጠላውም ጠላቱም ወዳጁንም ያነሳና ይጠላቸዋል። በቃ እንዴ ልበላችሁ ሲያሽቃብጥ ይውላል ማለት ነው። እናላችሁ አሁን ሲጠፉ ደግሞ ቀዘቀዘ፣ በረዶ የወረደበት የሆነው ማለት ነው ሚዲያው እና ለማንኛውም በሰላም ነው ለት አብር ደግሞ ሚስትን በቀኑ በቃ ራሱ ቪዲዮ ይዘህልን ብትመጣ ደስ ይለን ነበረ። በነገራችን ላይ ቤትህን እኮ ሙቃዋለች ሩታዬ ማለት ነውና፣ ምን ፈለክ? ምን ፈለክ አንተ ልጅ፣ ነፍስህ አይማርም፣ ነፍስህ አይማርም። እኔ ሌላ ነገር ይዘህብን ልትመጣ ባልሆነ፣ ምክንያቱም ሚስትህን አጠገብ ሆና ቤና ቤቴን ሙቂ፣ ቤቴን ቀዘቀዘብኝ። እውነትክን ነው እኔ ብቻ ነኝ ያልክ? እሺ፣ እኔን ስታይ ፈገግ ትላለች አለ። እሺ፣ ሌሎቻቸው አሁን ይሄ ቪዲዮ ሲያዩ ምን ይሉ ይሆን? ለማንኛውም አው እውነቴ ነው የምላችሁ እናንተ ለፍታችሁ ደክማችሁ፣ ጥሩ ደረጃ ደርሳችሁ ቤተሰብ እንትን ከራሳችሁ አልፋችሁ ደርፋችሁ ቤተሰብ የማትሸከሙ ከሆነ አትወደዱም። ይህንን ወቁ። ምክንያቱም በስራ ሰነፍ ሰው አይወደድም። እኔም አልወድም፣ በስራ ሰነፍ አልወድም። በስራ ጀግና የሆነ ሰው በቃ ሰርቶ አለብኝ ብሎ ለራሱ ጥሎ፣ ከራሱ አልፎ ቤተሰብ የሚረዳ ከዛ ከቤተሰብ አልፎ ለሌላኛውም ሰው የሚተርፍ ሰው ነው ደስ የሚለው እንጂ እውነ ነገር ለመናገር የትኛውም ሰው በነገራችን ላይ ይደሰድባቸዋል። በእኛም እኮ ቤተሰቦቻችን እኮ ይደሰታሉ። ሰ ወደላ ማለት እዚህ ሀገር፣ ባለን ሰዎች ማለት ነው፣ ስለምናግዛቸው በአንዳንድ ነገራቶች እርግጠኛ ነኝ ይደሰታሉ። ይደሰታሉ ብዬ አስባለሁ። ወይ ሳያስቡንም እኛ ኧረ ያስቡን ያለ እውነቴ ነው የምላቸው በዙ ሰው ማለት ነው። ውድ ቤተሰቦች ምንድን ነው ይላል መሰላችሁ። እኔ ቤተሰቦች እንዲያደረጉኝ እንዳደረጉኝ እንደዚህ ምናምን ምናምን የሚል ሰው አሁን በብዛት አለ። እኔ አላቅም። እኔ አላምናችሁም በዚህ ወይ እኔ እንደዚያ ዓይነት ሰው አላምንም። ቤተሰብ እንደዛ አያደርግም ብዬ ነው ማስበው። ነገር ግን ከሆንም ደግሞ አላህ የሆናችሁ ምንም ማለት አልችልም ማለት ነው። ሩታዬ ደግሞ ነብርዋ በሰላም ነይልን፣ ናፍቀሽናል። ብቅ በይ እንደምንም ብለሽ ልክ እያልሽ ነይ እንዴ። ኢንስታግራምም ላይ ነይ ቢያንስ ማለት ነው። ማለት በቪዲዮ እንደዚህ በፎቶ ምናምን ሳይሆን እናሱ ማህበረሰብ እንግዲህ ዛሬ ኢንስታግራም ከፍቶ አዲሱ ኢንስታግራሜ ነው ገብታችሁ ፎሎ አድርጉኝ የሚለው ፖስት ተማሪ ሰው። እስከ ዛሬ ድረስ ለካ ኢንስታግራም አልነበረህም አልነበረህም። እኛ ከቲክቶክና ከዩቱብ ውጪ ፎሎ እናደርግም። ቀጥ ብላችሁ እዛ ሰፈር ሆኖልን እንጂ እዛ እንዳትሄዱ ማለቴን ነበር። እኔ ደስ አይለኝም ወደ እዛ ስፈር መሄድ፣ ወደ ኢንስታግራም ላይ ማለት ነው። ሩታዬ ስለምትመጣ አልፎ አልፎ እንዳውም ስትመጣ ራሱ ሰው ነው ላኩልኝ ብዬ ማስልከው እንጂ የለኝም ማለት አልሄድም፣ ደስ አይለኝም። ለምን እንደሆነ አላውቅም። ምንድን ነው ያለበት ግን የእኛ ሰው ነው ያለበት፣ በብዛት የውጭ ሀገር ዜጋ ነው አላውቅም ማለት ነው። ይመስለኛል ግን በብዛት የውጭ ሀገር ዜጎች ናቸው። ምክንያቱም እነሱ ናቸው በብዛት ከኛ በፊት መጠቀም የጀመሩት እና ተናፍቃችኋል እናንተ ልጆች ማለት ነው። አብረሽ ደግሞ እንደ ሚጥሚጣና በርበሬ ኮረር የማየው የሆነብን ይገኛል ማለት ነው። ሮታ ላይ ባልሽን አፍሰሽ ያዥ፣ እናቴ ይው እየቀበጠ እየቀበጠ። አንዲቷ መጣ ትመጣና ትጨልፈሻ አለች። ስለዚህ በአሁኑ ካሁኑ ሽፍን ሽፍንፍን አድርገሽ ያዝ አድርጌ ይሻልሻል ብዬ እኔ ለአንቺ ብዬ ነው። እኔ የለሁበትም ላንቺ ብዬ ነው። ለምን አንዴ ምንጽሩ እያወረደ አንዴ እናቴ እያለ ለማ